በዚህ ደረጃ ልጅቷ ለመለያየት መወሰኗ ለምንድን ነው? በቃ እንደዚህ በዚህ ደረጃ እነሱም ያፋጠኑለት የዳኒን ስኬት እንዲያፋጠኑለት ለምንድን ነው? ሩታ እዚህ ድረስ ነው በቃ ተስፋ የምትቆርጠው። እዚህ ጋር ተመልከቱ። ጭራሽ ለእሱ ኃላፊነት እየሰጠችው ነው፣ ሄዶ እቃዎቿን አንድ በአንድ ብሎ እቃዎቿን እንዳይወጣ ኃላፊነት እየሰጠችው ነው። ላስጨብጥ እሺ፣ ልትረዳኝ ካልቻልክ። ተመልከቱ ምን ያህል እሱ ሴራው እየሰራለት እንደሆነ፣ በልቡ ምን ያህል ጩቤ እየረገጠ እንደሆነ። ከዚህ በጣም ብዙ ነገሮችን አጥቻለሁ። ለሱስን እሱም ያንን ዋጋ ከቁም ነገር አልቆጠረውም። ብቻ ብቻቶ እኔ ህይወት ላይ ዋጋ ያስከፈሉኝን ሰዎች አንድ በአንድ አንድ በአንድ እኔ ማድርገውን አውቃለሁ። ሰው ዳኒ ዳኒ ምን እንደው አብሮ የምፈልገው ከዚህ በላይ እንዳብድ ነው ወይ የምትፈልገው? አልገባኝም። ምልሁን እሺ፣ ከዚህ በላይ እንዴ እኔ አላሳዝናችሁም እንዴ ቢፈጠረ፣ ዳኒ ብለ አንተ እንኳን ተረዳ፣ የሚያሳዝን ነው። እኔ ዛሬ ላይ ሬዲ አይደለሁም ኦልሞስት፣ ስለምሰራው ቪዲዮ ጥራት በጣም ይቅርታ እጠይቃለሁ፣ ግን በጣም እዚህ ላይ አዝኜ ልቤ ተነክቶ ውስጤ እኔ እዚህ ላይ ምን ያህል እንደለፋው ምን ያህል እንደደከምኩ እናንተ ታውቃላችሁ። እውነት ሁለቱ አንድ ላይ እንዲሆኑ ይህም ደግሞ ከተመልካች የደረሰኝ አንፃር ነው። በጣም ብዙ ቴክስቶችና ብዙ እንትኖች አሁን ከመሸ ደረሱኝ። የሩታ ተስፋ መቁረጥና መጨረሻው ላይ መሆን ይህን ነገር ተረዳው። ኦረዲ ዳኒ የሚችለውን ሁላ አድርጓል። ለዚህ ደግሞ ሜሪ አስተዋጽኦ በጣም ከፍተኛ ነው። ኦረዲ የውጭ ፕሮሰሷን እየጨረሰች ያለችው እሷነች። ዳኒ የራሱን ጉዳይ ኦረዲ ጨርሷል፣ እንትን ብሏል ስለዚህ ሩታ ጥሩ ዜና ትሰሚያለሽ። ዳኒ አብሮሽ እንደሚሄድ ይህን ተጨባጭ መረጃ እኔም ደርሶኛል። የምትሄዱበት የጉዞ ወኪል ጉዳያችሁን ያው የትኬት ጉዳይ ምናምን ያለውን ነገር ሚስጥር ቢያደርገውም እኔ ግን መረጃው ደርሶኛል። ግን በሚያሳዝን ሁኔታ እናንተ በዚህ መንገድ በዚህ ያህል እጅ መስጠትሽ በጣም አዝናለሁ። አብርሽም አጉል እልህ ውስጥ ተጋብተህ እንደዚህ አይነት መስዋዕትነትስ መግባት አረ፣ በህግ አምላክ አጉል መስዋዕትነት ውስጥ መግባት በጣም በጣም እልህ ዋጋ ያስከፍላል የምንለው በምክንያት ነበር። በጣም አዝናለሁ። ለተፈጠረው ነገር ሁሉ በጣም በጣም በጣም አዝናለሁ። በግሌ በጣም ንማዝ ነው። ግን አንድ ነገር ለእናንተ የምነግረው እውነት ለመናገር ውድ ቤተሰቦቼ አንድ ነገር መናገር የምፈልገው ነገር ማለት ነው ይዋል ይደር እንጂ እውነት ያሰብካትን ዳኒ አትበላትም። በቃ እኛ እያለን ያሰብከውን ነገር አትበላውም። አይናችን እያየ አንተ አትበላውም። በቃ ኦልሞስት ትመኘዋለህ፣ ታስበዋለህ፣ ትፈልገዋለህ ነገር ግን አትበላውም። ይሄ ነገር ማለት ነው። ሳትበላው በለው እጅ ላይ ነው የምናሟሟው። ኦልሬዲ እነዚህ ልጆች ማለት ነው አረረም መረረም አንድ ላይ መሆናቸው አይቀርም። ነገር ግን አንተ ትዝብት ውስጥ ወድቃለህ። ኦልሬዲ ለቪዲዮ ጥራት በጣም በጣም አዝናለሁ። ግን ውድ ቤተሰቦቼ የምትወዷቸው በተለይ የአብርሽ ደጋፊዎች ያው እየሰራ ያለው ነገር እናንተንም ቢያበሳጭም ለእናንተ ክብር ቢያሳጣም ሁለቱ ሩታም ብትሆን እልውስ ገብታ እሷም ክብር ቢያሳጣም እናንተ እንደምኞታችሁ እንትን ባይልም ግን እኔ እመኑኝ አስረግጬ የምነግራችሁ ሁለቱ አይለያዩም። ነገም ከነገ ወዲያም አንድ ላይ ይሆናሉ። የቀን ጉዳይ ነው። ግን ይህን ነገር ከጫፍ ለማድረስ ግን የምችለውን ሁሉ አንድ በአንድ ስቴፕ ባይ ስቴፕ እሄድበታለሁ። ለጊዜው ሚስጥር ያረኳቸው ጉዳዮች አሉ። ስለዚህ የሜሪም ወንድም በትህትና ያናገረኝ ጉዳዮች አሉ። በተለይ በእህቱ ጉዳይ አላርፍ ስላለች፣ ግን ማለት ነው አላርፍ ስላለች፣ ጦርነቴን በድጋሚ ከሜሪ ጋር ጀምራለሁ። እናንተም ማታዩትን ነገር እያደረገች ስለሆነ፣ ማለያየቱ ስለተሳካላት፣ አሁን ደግሞ ልጅቷን አጉል ነገር ውስጥ እየከተተች ስለሆነ የሜሪን ጉዳይ እመለስባታለሁ። አለቃት። ዳኒን ጉዳይ ተውት። የዳኒ ጉዳይ በጣም ባጭር ባጭር ባጭር ጊዜ ውስጥ ማለት ነው፣ የሀሳቡ አይሳካለትም። ኦልሬዲ ሩታን አንጀት በልቶ እኔ እንዴት አድርጎ ምን እንዳስነካትና ምን እንዳደረጋት እኔ እውነቱን ለነገር ልነግራችሁ አልችልም። ኦልሬዲ አሁንም አብርሃም ቤት የምትልከው እቃዋን እንዲያመጣላት ዳኒን ነው እስኪ አብርሃም አሁን እንግዲህ እናያለን ያንተ ወንደናት እዛ ቤት ውስጥ ገብቶ የእሷን እቃ ይዞ እስከ መውጣት ድረስ ሲደርስ አንተ ቁጭ ብለህ ካየህ በጣም በጣም እናዝንብሃለን። ኦዲንስም እንትን ይላል። ስለዚህ እኔ ጉዳይ ዋናውና ዋናው ጉዳይ ያለኝ ጉዳይ ከተመልካች ጋር ነው፣ ከነሱ ተመልካች ጋር ነው። ስለዚህ እያንዳንዱን ነገር እናንተን ከናንተ የተደበቀውን ነገር ከናንተ የተደበቀውን ነገር አወጣለሁ ከእናንተ ያላያችሁትን ነገር እናንተ እንድታዩ አደርጋለሁ። አሁሉም ሩታ የምታገኝባቸውን ቦታዎች ሁሉ እያንዳንዱ ነገር አውቃለሁ። ስለዚህ እቺን ልጅን ምን ሊያደርጓት እንዳሰቡ ለሁለት ሳይበሏት በተለይ ዳኒ ሀሳቡ ሳይሳካ እኔ ሩታ አምናበት ከሆነ ለሜዳ አስባ ከሆነ ሜር ትችላለች፣ ግን ግን በእልህ ስለሆነ በእልህ ስለሆነ ይህን እልህ ሰብረን ከዳኒ እናስጠላታለን። ይሄ የማይቀር ነገር ነው። አንድ ነገር አስረግጭ የምነግራችሁ ነገር በፍጹም በፍጹም በፍጹም በፍጹም ያሰበውን ነገር አያደርገውም፣ ዳኒ ማለት ነው። ስለዚህ ዳኒ፣ በተለይ እዛ አካባቢ ካሉ ልጆች ጋር ያለህን ግንኙነት እናውቀዋለን። አብርሃም ቤት አካባቢ ከልጆቹ ጋር ተመሳጥር ያለህን ነገር አውቃለሁ። ተደጋጋሚ ጊዜ እዛ ካለ ልጅ የሚደርሰኝ መረጃ አለ። ተደጋጋሚ ጊዜ እዛ ቤት እንደምትሄድ ፍንጮች መረጃም ደርሶኛል። እሱ ነገር በነገ እውነት ሁሉንም ነገር እውነታውን አወጣዋለሁ። እኔ አንዳንዴ የሚላኩት ነገሮች አሉ ዋልታዎች፣ ወሬዎች ይሆናሉ ብዬ አምቄ ይዤው ነበር። ነገር ግን እዛው አካባቢ በተለይ ደግሞ በኮሚቴው በዚህ በአፓርትመንቱ ኮሚቴ ውስጥ የሚሰራ ልጅ ነው፣ በተለይ በጥበቃው ዙሪያ አለ። ተደጋጋሚ ጊዜ እነዚህ ልጆች ይመጣሉ፣ ምን እንደሚፈልጉም አናቀም ብሎ መረጃውን ሰጥቶኛል። እሱን አንተም ብዬ ለእናንተም ማደርሳቸው ይሆናል ነገር ግን ሁለቱን ልጆች ለማለያየት ያሰብከው ነገር ሳይሳካልህ በጊዜ በእንጭጩ እንደምቀጭህ ከአንተ ጋር እምነቴ ነው። የፈለግከውን አሁን ማስፈራሪያ ኦዲየንሶች ይላክ፣ የአንተ ኦዲየንስ የፈለገው ማስፈራሪያ ይላኩ። እኔ ለዛ አልሸበርም። ለምንድን እኔ የምሰማው የአብርሽና ሩታን ኦዲየንስ ነው ያላቸው ክብር ትህትና፣ ሰው እንዲዋደድ ሰው እንዲፋቀር ስለሚያስቡ ነው። እና ከእነሱ ጎን አሁንም ካሰበው ነገር እንደማይሳካ በመናገር በመቀጠል ግን ማለት ነው እያንዳንዳቸውን እያንዳንዳቸውን ነገር እያጋለጥኩ ቀጥላለሁ። ኦልሞስት ዛሬ ነገሮችን ሳሰባስብ እውነት ነው ውሸት ነው የሚለው ነገር ሳጣራ ነው። ኦልሞስት አሁን ዳኒ እንግዲህ እንደተባለው ሩታ አብርሃም ቤት ሄዶ የሩታን እቃዎች ሊያመጣ ነው። ያን ነገር ሳይደርስ በስሱ በአጭሩ እንዲቀጭ አደርጋለሁ። ሁለቱ አንድ ላይ መሆናቸው አይቀርም። የፍቅርን ጉዳይ ሁለቱ ጠብ ጉዳይ የምትለዋለህ ብላችሁኝ ብዙ ጠይቃችሁኛል። እኔ ፍቅርን በግል ያከብራታለሁ። የዋህ ትሁት ልጅ ነች። እኔ ከፍቅር ጋር ምንም ነገር እንትን የለኝም። በጣም በጣም በጣም ምን ወዳት ልጅ ነች የእውነት በጣም ሰፊ ሞዴል ሳላ ተመልካቹ እንትን የሚላት ነች። እሷን እዚህ ውስጥ እዚህ ጦርነት ውስጥ ከቶ ለመመጋ ማገድ በሜሪና በዳኒ የተጠነሰሰ ጉዳይ ስላለ አብርሃም ደግሞ ለነሱ እንግዲህ እንደመሩት እየሄደ ስለሆነ አብርሽን ከወዲሁ ለማስጠንቀቅ እንሞክራለን። የተባለውን ነገር እያንዳንዱን ነገር ከጀርባ አውቀዋለሁ። እኔም እየሰበሰብኩኝ ለእናንተ ተመልካቾቼ አወጣለሁ። አሁንም ዳኒ አሁንም ዳኒ አላርፍ ካለስ